ቀጠሮ በቀጠሮ ንጫወት፣ መች ነው መች ነው ንገረኝ። ከአስራ አምስት ቀን ምናምን በኋላ እንትን በደምብ እናስብበት።

ሁለት ሺው ነው። የምር ወሽው ኪንጎ፣ መች ነው የምመለሰው? አንተ አሁን በሮማን ሙዲ ያስፈቅደስ? አረ ተቀበል።

ባግራውንድ ሳይለንት ተብሎ ነው። ምን ነው? አረ በጣም ስድስት ነው ያልኩ ያንስታት ነው ምን ነው? ለካ ስራ ነው። አሁን አስታወስኩ። ለካ ስራ ማታ

ዋጣ ገባ ካፌ አረ ኔትወርክ ወጣ ገባ እንዴ ኔትወርክ ካቆመኝ እያለማልና ፖዙን እያስተካከለ ነው የሚቀመጠው። አረ ኔትወርክ ያዛ ነው።

ሜቲ ትንሽ ከካሜራ ረክበኝ። ለምን ፊትሽ? ኧረ አይደለም፣ ቆንጆ ሰው ስቀርበኝ እፈራለሁ። ቆንጆ ሰው ስቀርበኝ እፈራለሁ። ስልኩን እንዳይጥለው ነው። አይ ደግሞ